ከእግዚአብሔር ጋር ወዳጅነትን ማሳደግ ወደ እግዚአብሔር ያለ ቀረቤታ ልትቀርበው በመረጥከው ልክ ነው። እንደ ማንኛውም ወዳጅነት ከእግዚአብሔር ጋር ያለን ወዳጅነት ለማሳደግ መጣር አለብህ። በአጋጣሚ የሚሆን አይደለም። ፍላጎት፣ ጊዜን፣ ብርታትን ይጠይቃል። ከእግዚአብሔር ጋር ጥልቅና የቀረበ ግንኙነት እንዲኖር ከፈለግ ስሜትን ለእርሱ በታማኝነት ማካፈልን ልመድ። አንድ ነገር ሲያዝ በእምነት አድርገው። እርሱ የሚወደውን መውደር ተማር። ከሁሉም ይልቅ የእርሱን መወዳጅነት ፈልግ። ከእግዚአብሔር ጋር ወዳጅነትን ታሳድግ ዘንድ የሚጠቅሙ ቁልፍ ነገሮች፣ አንደኛ ለእግዚአብሔር እውነተኛ መሆን መምረጥ። ከእግዚአብሔር ጋር ለሚኖር ጥልቅ ወዳጅነት የመጀመሪያ የማዕዘን ድንጋይ ስለ ድካሞችና ስሜቶች ፍጹም እውነተኛና ግልጥ መሆን ነው። ፍጹምነት እግዚአብሔር ካንተ አይጠብቅም፣ እውነተኛና ግልጥ መሆንን ግን በጥብቅ ይፈልጋል። መጽሐፍ ቅዱስ ከተጠቀሱት የእግዚአብሔር ወዳጆች አንዳቸውም እንኳን ፍጹም አልነበሩም። ስሜታቸውን በመግለጥ ቅሬታቸውን ለፈጣራቸው በማሳወቅ ውሳኔዎቹን በመንቀፍ በመከራከር የሚሰማቸውን በእውነተኝነት የሚገልጡ ነበር። አብርሃም የሶዶም ከተማ ጥፋትን በተመለከተ ጥያቄ እንዲያነሳና እንዲደራድረው እግዚአብሔር ፈቅዷል። ከአምሳ ጻድቃን ሰዎች እስከ አስር ብቻ ድረስ በመደራደር ከተማየቱን ከጥፋት ለማዳን በሚያስፈልገው ጉዳይ ላይ ከእግዚአብሔር ጋር ተደራድሯል፣ ተሟግቷል። ዳዊት ረሳኝ፣ ጣልከኝ፣ ተውከኝ በማለት ያቀረባቸው አቤቱታዎች በእግዚአብሔር በትዕግሥት ተደምጧሉ ኤርምያስ እግዚአብሔር እንዳታለለው በተናገረ ጊዜ አልቀሰፈውም። እውነተኛ ወዳጅነት በግልጥነት ላይ የሚመሰረት ድፍረት የሚመስል ነገርን እግዚአብሔር እንደ እውነት ያየዋል። በጥልቅ ስሜት የሚገልጥ የወዳጅነት ቃል ያዳምጣል። አታካች ሃይማኖታዊ ድግግሞች ይሰለቹታል። ወዳጅ ለመሆን ትችል ዘንድ ሊሰማ ወይም ልትነግረው ስለሚገባ ነገር ሳይሆን እውነተኛ ስሜትን በማካፈል ግልጥ ልትሆንለት ይገባል። በሕይወት አንዳንድ ሁኔታዎች የተታለልክ መስሎ ወይም ቅር የተሰኘበት ነገር እንዳለ ተሰምቶ በእግዚአብሔር ላይ በድብቅ ተቆጥተህ፣ እንዲሁም ተበሳጭተህ ከሆነ ንስሐ መግባት ያስፈልጋል። በሕይወታችን ላይ የሚደርስ ማንኛውም ነገር እግዚአብሔር ለበጎ የሚጠቀምበት መሆኑን ወደ መረዳት ደረጃ እስክናድግ ድረስ መልካችንን፣ ያለፉ ሕይወታችንን፣ መልስ ያላገኙ ጸሎቶቻችን፣ ያለፉ ጉዳቶቻችን እኛ እግዚአብሔር ብንሆን ኖሮ እንለውጣቸው የነበሩ ሌሎች ነገሮች እናስብና በእግዚአብሔር ላይ ቅር እንሰኛለን ሰዎች ብዙ ጊዜ ከሌሎች ለሚደርስባቸው ጉዳት እግዚአብሔርን ይወቅሳሉ መራራነት እንዲያለው ሁኔታ እንዲደርስብኝ እግዚአብሔር የሚፈቅድ ከሆነ የእርሱ ወዳጅ መሆን ምን ያድርግኛል የሚል ጥያቄ ስለሚፈጥር ከእግዚአብሔር ጋር ለሚኖረው ወዳጅነት ጥልቅ መሰናክን ነው የዚህ መፍትሄው የደረሰብን ነገር ከባድ ከግንዛቤ በላይ ቢሆን እንኳን እግዚአብሔር ሁልጊዜ የሚሰራው ለጥቅም መሆኑን መረዳቱ ነው። ይሁን እንጂ ቅሬታን ማሳወቅ፣ ስሜትን መግለጥ ለፈውስ የመጀመሪያው እርምጃ ነው። መጽሐፍ ቅዱስ ውስጥ የተጠቀሱት ብዙ ሰዎች እንዳደረጉት የሚሰማን ለእግዚአብሔር በትክክል ነገረው። እግዚአብሔር ቅንነትን፣ እውነተኝነትን ሊያስተምር መዝሙረ ዳዊትን ሰጠን። መዝሙረ ዳዊት ሮሮን፣ አድናቆትን፣ ጥርጣሬን፣ ፍርሃትን፣ ቅሬታን ከምስጋና ያጣመረ ጥልቅ ስሜትን፣ ውዳሴን አሉ የምንላቸው ስሜቶች ሁሉ በመዝሙር ዳዊት ውስጥ ተመዝግቧል። የዳዊትና የሌሎች በጥልቅ ስሜት የታጀበ ንሳ በምታነብበት ጊዜ እግዚአብሔር የሚፈልገውን ምንም ሳትሸሽግ በዚህ መልክ እንድታመልከው መሆኑን ተገንዘብ። የእግዚአብሔር የቅርብ ወዳጆች ሁሉ ሙሴ፣ ዳዊት፣ አብርሃም፣ ኢዮብና ሌሎችም ከጥርጣሪ ጋር ትግል የነበራቸው መሆኑን ማወቅ ያበረታታል። ቅሬታቸውን በሃይማኖታዊ አስመሳይነት ጨንብል ከመሸፈን ይልቅ በቅንነት በግልጥ በአደባባይ ይገለጧቸው። ጥርጣሬ መግለጥ አንዳንድ ጊዜ ከእግዚአብሔር ጋር በሚኖረን ወዳጅነት ወደ ሁለተኛው ደረጃ የመሸጋገሪያ የመጀመሪያው እርምጃ ነው። ሁለተኛ እግዚአብሔር በእምነት መታዘዝ መምረጥ። እግዚአብሔርን ጥበብ ባመንክና ትእዛዙ የማይገባ ቢሆን እንኳን በፈጸምከው ጊዜ ሁሉ ከእርሱ ጋር ያለ ወዳጅነት ታሳድጓለን። ታዛዥነት የወዳጅነት መገለጫ ነው ብለን ብዙ ጊዜ አናስብም። ያ ከወላጅ ከአለቃ ወይም ከበላይ ሹም ጋር ላለ ግንኙነት እንጂ ለወዳጅነት የጠበቀ አይደለም እንላለን ይሁን እንጂ ታዛዥነት ከእግዚአብሔር ጋር ለመወዳጀት ቅድመ ሁኔታ መሆኑን ኢየሱስ እንዲህ በማለት በግልጥ አስገንዝበዋል። የማዛችሁ ብትፈጽሙ ወዳጆቼ ናችሁ። ዮሐንስ ወንጌል 15 14። እግዚአብሔርን የምንታዘዘው ከኃላፊነት ከፍርሃት ወይም ከመገደድ የተነሳ ሳይሆን ስለምንወደው ለእኛ የሚጠቅመንን ያውቃል ብለን ስለምናምን ነው። ኢየሱስ ካደረገልን ነገር ሁሉን ከውለታ የተነሳ ልንከተለው እንፈልጋለን። በቅርብ ስንከተለውም ወዳጅነታችን ጥብቅ ይወዳል። አማንያን ያልሆኑ ሰዎች ክርስቲያኖች ለእግዚአብሔር የሚታዘዙት በግዴታ በጠፋተኝነት ስሜትና ቅጣትን በመፍራት ነው ብለው ያስባሉ። እውነቱ ግን ተቃራኒ ነው። ይቅር በመባላችን ነፃ በመውጣታችን ከፍቅር የተነሳ እንታዘዛለን። ታዛዥነታችንም ታላቅ ደስታን ያመጣልናል። እውነተኛ ወዳጅ በተግባር ይገለጣል። ኢየሱስ ክርስቶስ ሰዎችን እንድንወድ፣ ያለን እንድናካፍል፣ ሕይወታችንን በንጽህና እንድንጠብቅ፣ ይቅርታ እንድናደርግና ሌሎች ወደ እርሱ እንድናመጣ ሲጠይቀን በፍጥነት እንድንታዘዘው ፍቅር ያነሳሳናል። ለእግዚአብሔር ታላቅ ነገር እንድናደርግ ሁል ጊዜ ይነግረናል። በመሰረቱ እግዚአብሔር ይበልጥ ደስ የሚለው በፍቅር በመታዘዝ ትንንሽ ነገሮችን ስናደርግለት ነው። ሥራዎቻችን በሌሎች ሰዎች አይታወቁ ይሆናል። እግዚአብሔር ግን ያያቸዋል፣ እንደ እንዳምልኮም ይቀበላቸዋል። ታላላቅ ዕድሎች ወደ እኛ የሚመጡት በሕይወት ዘመናችን አንድ ጊዜ ብቻ ሊሆኑ ይችላሉ። ትንንሽ ዕድሎች ግን ሁል ጊዜ በዙሪያችን ናቸው። እውነት ለመናገር፣ ደግነት፣ ሌሎችን ማጽናናት በመሳሰሉ ትንሽ ድርጊቶቻችን እንኳን እግዚአብሔር ፈገግ እንዲል እናደርገዋለን። ከጸሎት ከምስጋና ወይም ከስጦታችን ይልቅ ለትንንሽ የመታዘዝ ድርጊቶች ከፍ ያለ ዋጋ ይሰጣቸዋል። መጽሐፍ እንደዚህ ይላል፣ መታዘዝ ከመስዋዕት ብ ይበልጣል ይላል። አንደኛ ሳሙኤል 15 ያውለን። ኢየሱስ አገልግሎቱን የጀመረው በ30 ዓመቱ በዮሐንስ አማካይነት በመጠመቅ ነው። ያኔ እግዚአብሔር እንዲህ በማለት ከሰማይ ተናገረ፣ ማቴዎስ 3:17 በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። እግዚአብሔርን እንዲህ ደስ ያሰኘውና ኢየሱስ ለ30 ዓመት ያደረገው የነበረው ሥራ ምንድን ነው? ስለ እነዚያ ድብቅ ዓመታት ሉቃስ ምዕራፍ 2 ቁጥር 51 ከተጠቀሰው ሌላ ቃል መጽሐፍ ቅዱስ የሚገልጠው ነገር የለም። እንዲህ ነው የሚለው፣ ከእነርሱም ጋር ወርዶ ወደ ናዝሬት መጣ ይታዘዝላቸው ነበር። እግዚአብሔር የተደሰተባቸው 30 ዓመታት ይታዘዝላቸው ነበር የምትለው ሶስተኛ እግዚአብሔር ዋጋ ለሚሰጣቸው ነገሮች ዋጋ መስጠት። ከእግዚአብሔር ጋር ያለን ወዳጅነት ባደገ መጠን እርሱ የሚወዳቸውን ነገሮች ይበልጥ እየወደድካቸው ትመጣለ። በሚያሳዝነው ነገር ታዝናለ፣ በሚያስደስተው ነገር ትደሰታለ። ጳውሎስ ይህን ለመሰለ ወዳጅነት ከሁሉ የላቀ ምሳሌ ነው። የእግዚአብሔር አጀንዳ የእርሱም አጀንዳ፣ ፍላጎቱ የእርሱን ፍላጎት ነበር። በእግዚአብሔር ቅናት ቀናላችኋለሁ ይላል፣ ሁለተኛ ቆሮንጦስ 112 እግዚአብሔር ከሁሉ ይልቅ የሚፈልገው ምንድ ነው? የህዝቡን ነፃ መውጣት፣ የጠፉ ልጆች ሁሉ እንዲገኙ ይፈልጋል። ኢየሱስ ወደ ምድር የመጣበት አጠቃላይ ምክንያት ይሄ ነው። በእግዚአብሔር ልብ እጅግ ውድ ነገር የልጁ ሞት ነው። ሁለተኛው ውድ ነገር ልጆቹ ይህን የምስራች ለልጆች ማካፈላቸው ነው። እግዚአብሔር ወዳጅ ለመሆን ከፈለግ እርሱ የሚወዳቸውን በዙሪያ ያሉትን ሰዎች መውደድ አለብህ። የእግዚአብሔር ወዳጆች ለወዳጆቻቸው ስለ እግዚአብሔር ይናገራሉ። አራተኛው ከምንም ይበልጥ ከእግዚአብሔር ጋር መወዳጀትን መፈለግ። መዝሙረ ዳዊት በዚህ አይነቶች የፍላጎት ምሳሌዎች የተሞላ ነው። ዳዊት ከምንም ይልቅ እግዚአብሔርን ለማወቅ ተመኝቷል። መጓጓት፣ መናፈቅ፣ መጠማት፣ መራብ የሚል ቃላት ተጠቅሟል። እንዲህ በማለት እግዚአብሔርን ተማጥ ነው። እግዚአብሔርን አንዲት ነገር ለምኖአለሁ፣ እሱን እሸዋለሁ። ይህም በሕይወት ዘመን ሁሉ በእግዚአብሔር ቤት ኖር ዘንድ፣ እግዚአብሔርን ክብር ወታየን ዘንድ፣ በመቅደስም ሆኜ አሰላዝር ዘንድ ነው ይላል። መዝሙረ 27 4 ላይ ያዕቆብ የእግዚአብሔርን በረከት ለማግኘት የነበረው ጉጉት ከፍተኛ ስለነበረ ሌሊቱን በሙሉ ካልባረከኝ አለቅም እያለ ከእግዚአብሔር ሲታገል አድሯል። የታሪኩ አስደናቂ ክፍል አያሉ የሆነው እግዚአብሔር ያዕቆብ እንዲያሸንፈው መፍቀዱ ነው። ስንታገለው እግዚአብሔር አይከፋውም፣ ምክንያቱም ትግሉ መጠጋጋትን ስለሚጠይቅ ወደ እርሱ በጣም ያቀርበናል። በተጨማሪም ሁኔታ የፍቅር ድርጊት ነው። የፍቅር ድርጊታችን እግዚአብሔር ይወዷል። ከእግዚአብሔር ጋር ጥልቅ ወዳጅነት እንዲኖረው ይጓጋ የነበረ ሌላ ሰው ጳውሎስ ነው ጳውሎስ ከዚህ የሚበልጥ ነገር አልነበረውም ቀዳሚ ነገሩ አጠቃላይ ትኩረቱና የህይወቱ የመጨረሻው ግብ ነበር ለዚህ ነበር እግዚአብሔር ጳውሎስን በታላቅ ሁኔታ የተጠቀመበት የጳውሎስ የልብ ምኞት እንዲህ በማለት ገልጧል ለሙታን ትንሣኤ የምንደርስ እናፍቃለሁ ይላል ፊልጵስ 3፥11 እንደ እውነቱ ከሆነ ወደ እግዚአብሔር የሚኖረን ቅርቤታ አንተ በመረጥከው መጠን ነው ከእግዚአብሔር ጋር የሚኖረን የቅርብ ወዳጅነት በምርጫ እንጂ በአጋጣሚ የሚመጣ አይደለም። ሆን ብለህ ልትፈልገው ይገባል። በእርግጥም ከምንም ይበልጥ ትፈልጓለን? ለእርሱ ወዳጅነት ምን ያህል ትሰጣለን? ከእርሱ ጋር ላለው ወዳጅነት ስትል ሌሎች ነገሮችን ለመተው ፈቃደኛ ነህን? ወዳጅነታችሁን ለማጠናቀር የሚያስፈልጉ ልምዶችና ክህሎቶችን ለማደበር ፈቃደኛ ነህን? ባለፉት ዘመናት ለእግዚአብሔር ልዩ ፍቅር ኖሮ አሁን ግን ያ ፍቅር ጠፍቶ ይሆናል ይህ ነበር የኤፌሶን ክርስቲያኖች ችግር። የቀድሞ ፍቅራቸውን ጣሉት። ተገቢ ነገሮችን ሁሉ አድርጓሉ። ያደረጉት ነገር ግን ከፍቅር ሳይሆን ከግዴታ የተነሳ ነበር። የምትኖረው በልማዳዊ መንፈሳዊነት ከሆነ እግዚአብሔር በሕይወት መከራ እንዲያልፍ ቢፈቅ አትደነቅ። መከራ ፍቅር የሚያቀጣጥል ነዳጅ ነው። ከመንፈሳዊ ልፍስፍስነት ያነሳን እግዚአብሔር የሚጠቀምበት ዘዴ ነው። ችግሮችን ቅጣት ሳይሆኑ ከፍቅር ከሆነው ከእግዚአብሔር የተላቁ የንቃ ጥሪዎች ናቸው። እግዚአብሔር በአንተ ስለተቆጣ ሳይሆን እጅግ አድርጎ ስለሚወድ ነው። ስለሆነም ከእሱ ጋር ወዳለ አንድነት ሊመልስህ ማንኛውም ነገር ያደርጋል። ነገር ግን ለእርሱ ያለን ፍቅር እንደገና የምተቀጣጠልበት ቀላል መንገድ አለ። እርሱ ይህን ይሰጥ ዘንድ መጠየቅ ጀምር። እስክትቀበለው ድረስ ጥያቄን አታቋርጥ። ቀን ሙሉ እንዲያልክ ጸልይ። ውዱ ኢየሱስ ሆይ ከምንም ይልቅ በቅርብ ላውቅ እፈልጋለሁ። አመሰግናለሁ። በቅልቦ ሰብስክራይብ፣ ሼር፣ ላይክ ያድርጉ።